እንደምንላችኋል ከኢቢሲ የሰባት ሰዓቱን ዜና እንጀምራለን ከእኛ ጋር አሁኑ ተመስገን በየነ ነኝ የምስራቅ አፍሪካን የፖለቲካና የኢኮኖሚ ትብብር ለማጠናከር ኢትዮጵያ ውጤታማ ተግባራት እያከናወነች መሆኗን የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየው ተናገሩ ሚኒስትሩ ዶክተር ወርቅነህ ከኢቢሲ ጋር ባድረጉት ቆይታ የአባይ ውሃ የተፋሰሱ ሀገራት ትብብር ማዕከል እንዲሆን የሚደረገው ጥረት መጠናከሩንም ገልጸዋል ፍታወቅ የወንድ ወሰን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በወቅታዊ ጉዳዮች ዙሪያ ቆይታ ያደረጉት የፌዴራል ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በተቋሙ የለውጥና የጥልቅ ተሐድሶ እንቅስቃሴ እየተከናወነ መሆኑን አስታውቀዋል። ሚኒስቴሩ የሀገር ቤት ሁኔታን መሰረት ባደረገ ተግባሩ በተለይ በምስራቅ አፍሪካ ኢኮኖሚያዊና ፖለቲካዊ ትብብሮች እንዲጠናከሩ እየሰራ ነው ብለዋል። በሶማሊያ የተሳካ ፕሬዚዳንታዊ ምርጫ መከናወኑ፣ የደቡብ ሱዳን የፖለቲካ ቀውስን ለማሻሻል የሚደረጉ ጥረቶች መቀጠላቸው በፖለቲካው የሚጠቀሱ ሲሆኑ ከኬንያ ጅቡቲ፣ ሱዳንና ዩጋንዳ ጋር ጠንካራ ኢኮኖሚያዊ ትስስር በመገ ግንባት ላይ መሆኑንም አስታውቋል። ሚኒስትሩ እናም ለቀጠናው ብልጽግና ኢትዮጵያ የበኩሏን እያበረከተች እንደሆነ ነው ዶክተር ወርቅነህ የተናገሩት። በዚህ ጂኦፖለቲካል ሁኔታ ከኤርትራ በስተቀር በጣም ጥሩ ግንኙነት፣ በጋራ መጠቃቀም ላይ የተመሰረተ ግንኙነት፣ በጋራ አንደርስታንዲንግ ላይ የተመሰረተ ግንኙነት፣ በኢኮኖሚ ደግሞ በኢኮኖሚክ ኢንቴግሬሽን ወደፊት እየዳበረ የሚሄድ በህዝቦች መተሳሰር የበለጠ እየዳበረ የሚሄድ ግንኙነት ነው ያለው ዲፕሎማሲያችንም በዚህ ላይ የራሱን ሚና የራሱን ሀላፊነት ተወጥተዋል ማለት ይችላለሁ ዶክተር ወርቅነህ ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን በተደረገው የኢትዮጵያ ና የግብጽ መሪዎች ውይይት የአባይ ውሃ አጠቃቀም ጉዳይ ላይ ምክክር በማድረግ መግባባት ላይ መደረሱንም አስታውሰዋል የአባይ ጉዳይ የልዩነታችን ምንጭ መሆን የለበት የአባይ ጉዳይ የአንድነታችን ምንጭ ነው መሆን ያለበት በጋራ የሚያስተሳስረን የሁለቱን ሀገሮች ህዝቦች ያስተሳሰረ ወንዝ ነው ይሄ ደግሞ ሁለቱም ሀገሮች ተጠቃሚ ሲሆኑ ነው የበለጠ ውጤታማ የሚሆነው ስለዚህ በዚህ ሁኔታ ውይይቶች ተደርጓል ቀጣይ ውይይቶችም እናደርጋለን በተለይ ደግሞ ሶስትዮሽ የሚባለውን ሱዳን ኢትዮጵያና ግብጽ አብረን የምንሰራውን በጋራ እንሄድበታለን ማለት ነው በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ተለዋጭ አባል ሆና በፈረንጆቹ አዲስ ዓመት ስራ የጀመረች ኢትዮጵያ በሁለት ዓመታት ቆይቷ የአፍሪካን ሰላምና ብልጽግና ላይ ያተኩራ እንደምትሰራም ሚኒስትሩ አስታውቋል። በዋናነት የአፍሪካን ሀገሮች ጥቅም የሚያስጠብቅ አቋሞች ከዚህ በፊትም ስታራምድ ነበረ። አሁን ደግሞ በጸጥታው ምክር ቤትም በተመሳሳይ ይህን አቋም የማራመድ እንትኑ ይቀጥላል ማለት ነው። አንዱ ነጥብ ይሄ ነው። ሁለተኛው ወዳጆቻችን ጋር የበለጠ የምንቀራረብበት በዓለም አቀፉ ጉዳዮች ላይ ከብሔራዊ ጥቅማችን ተነስተን አቋም እንወስድበት። የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ከኢቢሲ ጋር በነበራቸው ቆይታ ሚኒስቴር መስሪያ ቤቱ እያደገ ያለው የኢትዮጵያን ዲፕሎማሲያዊ ሚና በብቃት ለመወጣት የሰራተኞቹን አቅምና የተቋማዊ አሰራሩን የማጠናከር ስራ ላይ አተኩሮ እየተንቀሳቀሰ መሆኑንም አስታውቋል። አመሰግናለሁ። የደቡብ ክልል ምክር ቤት ባካሄደው አምስተኛ ዙር አራተኛ መደበኛ ጉባኤ ከአንድ ነጥብ ስድስት ቢሊዮን ብር በላይ ተጨማሪ በጀት አጸደቀም። ምክር ቤቱ የተለያዩ ረቂቅ አዋጆችን መርምሮ በማጽደቅ ውሳኔዎችን በማስተላለፍና የተለያዩ ሹመቶችን በማጽደቅም ነው ጉባኤውን ያጠናቀው። የክልሉ ምክር ቤት በሶስተኛ ቀን ውሎ የክልሉ የገቢ አቅም አሟጦ ለመሰብሰብ የሚያስችሉ የገቢ ግብር ረቂቅ አዋጅ ላይ ተወያይቶም በሙሉ ድምፅ አጽድቋል። ለ2009 በጀት ዓመት ተጨማሪ ከ1 ቢሊዮን 680 ሚሊዮን ብር በላይ በጀትም ምክር ቤቱ ካጸደቃቸው ረቂቅ አዋጆች መካከልም ተጠቃሽ ነው። ይህም በክልሉ ማዕከል ለሚገኙ ሴክተር መስሪያ ቤቶች ለመንገድ ግንባታ ለመምህራን የደሞዝ ማስተካከያ እንደዚሁም ለክልሉ መጠባበቂያ በጀት እና ለሌሎች ጉዳዮች የሚውል መሆኑን ተመልክቷል። ተጨማሪ በጀቱን አብቃቅቶ በመጠቀም ለታለመለት ዓላማ ለማዋል ውጤታማ ስራ ሊሰራ እንደሚገባም ነው ርዕሰ መስተዳድሩ ደሴ ዳልኬ ያሳሰቡት። ምክር ቤቱ የስነ ምግባር ጉድለት ታይቶባቸው የተባሉ 18 ዳኞች ከሹመታቸው እንዲነሱ ወስኗል። በክልሉ በየደረጃው ለሚገኙ ፍርድ ቤቶች የ116 ዳኞች ሹመት ጸድቆ ቃለ መሐላም ፈጽበዋል። የደቡብ ሬዲዮና ቴሌቪዥን ድርጅት ነው ዘገባው ሰማሁል ለኢቢሲ ላከው። በትግራይ ክልል ምዕራባዊ ዞን በመስኖ ልማት ላይ የተሰማሩ አርሶ አደሮች በኤሌክትሪክ ኃይል አቅርቦትና በገበያ ትስር ያሉባቸው ችግሮች እንዲፈቱላቸው ጠየቁ። የክልሉ ርዕሰ መስተዳድር አባይ ወልዱ ችግሩን ለመፍታት ጥረት እንደሚደረግም ገልጿል። ርዕሰ መስተዳድር አባይ በዞኑ በምትገኘው አስገደ ጽምብላ ወረዳም ጉብኝት አድርገዋል። የክልሉ መገናኛ ብዙሃን ዘግቦታል። የሚያቀርበው ሰለሞን ጸጋይ ነው። በትግራይ ክልል ምዕራባዊ ዞን አስገደ ጽምብላ ወረዳ የምትገኘው ደደቢት ቀበሌ የህዝባዊ ወያኔ ያርነት ትግራይ ህወሀት የትጥቅ ትግል መነሻ ቦታ ናት። ከአራት አስርት ዓመታት በፊት የጦርነት ቦታ የነበረችው ይቺ ስፍራ አሁን ወደ ልማት ተሸጋግራለች። የተከዜን ውሃ ተጠቅመው በመስኖ ልማት የተሰማሩት የአካባቢው ነዋሪዎች ተጠቃሚነታቸው እያደገ መምጣቱን ገልጸዋል። ይሁን እንጂ አሁንም ዘርፉን ለማስፋት በኃይል አቅርቦትና በገበያ በኩል ችግር አሉብን ብለዋል። ናይ መዋግእ ቦታ ናይ መዐለም ቦታ ዝነበረ የውጊያ ቦታ የነበረው አሁን ወደዚህ ልማት ተለውጦ በማየታችን በጣም ደስተኛ ነኝ። ይሁን እንጂ እዚያ አካባቢ የገበያ ትስስር ችግር አለብን። የሚመለከተው አካል ይህንን እንዲፈታልን እንጠይቃለን። ከምዝገርና ናብ ልምዓት ቀይርና ናይ ክንደይ እንደምታዩት እንደዚህ አድርገን ወደ ልማት ቀይርነዋል። ብዙ የወንድሞቻችን እንደሚፈሰሰበት አሁን ወደ ልማት ተቀይሯል። እኛም ይህንን በመስራታችን ደስተኛ ነኝ። እዚህ ላይ ግን መንግሥት እንዲያግዘን የምንፈልገው የኤሌክትሪክ ኃይል አቅርቦት ቢኖር እንላለን። በወረዳው የሚገኙ የልማት ስራዎችን ተዘዋውረው የጎበኙት የክልሉ ርዕሰ መስተዳደር አቶ አባይ ወልዱ ችግሮቹን ለመፍታት የክልሉ መንግሥት ይሰራል ብለዋል። ብርክት ዝበለ በማህበር ሆናችሁ በርከት ያለ ብድር አገልግሎት የምታገኙበት ሁኔታ እናመቻቻለን። በገቢያ ትስስር በኩልም አምራቹ ራሱ በቀጥታ ወደ ገቢያ የሚያቀርበት ሁኔታ መኖር አለበት። ለዚህም የራሱ የትራንስፖርት አገልግሎት ያስፈልገዋል። በዚሁ ልክ በርከት ያለ ምርትም ሊኖረው ይገባል። ይህን ለማመቻቸት እንሞክራለን። እናንተ ደግሞ በማህበር ሆናችሁ ጠንክራችሁ ስሩ። ርዕሰ መስተዳደሩ በክልሉና በሱዳን መንግስት ትብብር በማይ ሀንሰ ከተማ የተገነባውን ሁለተኛ ደረጃ ትምህርት ቤት መርቀዋል። አቶ አባይ ከከተማዋ ነዋሪዎች ጋርም ውይይት ያደረጉ ሲሆን ያስገደ ጽንብላ ህዝብ ከትጥቅ ትግሉ ጀምሮ የነበረውን ታሪክና ጥንካሬ አሁንም በልማት መድገም አለበት ብሏል። ህዝብ ገና ህወሓት እግሪ ተክልና አለወት ይህ ህዝብ ህወሀት ገና ከመሰረቱ ጀምሮ ኮትኮቱ ያሳደገ ቀለብ ያቀበለ አቅጣጫ በመስጠትና መረጃ በማቀበል ከጠላትና ከሽፍታ የተከላከለ ህዝብ ነው። ህወሀት አድጋ ሰላም፣ ዲሞክራሲና ልማት የመጣበት ሁኔታ ተፈጥሯል። ለእኛ ብቻም ሳይሆን ለመላው ሀገሪቱ ይህን ያረጋገጠበት ሁኔታ ተፈጥሯል። በኢትዮጵያ ብቻ ሳይሆን በአፍሪካ ተምሳሌት የሚሆን ስርዓትም መፍጠር ተችሏል። ይህም ትግሉ በታለመለት ዓላማ እንደሄደና ግቡን እንደመታ የሚያመላክት ነው። ነዋሪዎቹ በበኩላቸው ባደረጉት ትግል ሰላምና ዲሞክራሲ መረጋገጥ መቻሉ እንደሚያስደስታቸው ገልጸዋል። በከተማ የሚታዩ የኤሌክትሪክ ኃይል አቅርቦት፣ የንጹሕ መጠጦ እጥረትና የጤና አገልግሎት ችግሮች እንዲፈቱላቸው ጠይቀዋል። በሀገሪቱ የኮንስትራክሽን ኢንዱስትሪውን በሚፈለገው ደረጃ ለማሳደግ የስራ ተቋራጭ ድርጅቶችን መደገፍ እንደሚገባ የኮንስትራክሽን ሚኒስትሯ ኢንጂነር አይሻ መሐመድ ገለጹ። የኢትዮጵያ የኮንስትራክሽን ስራ ተቋራጮች ማህበር 25ኛውን የብር ኢዮቤልዩ በዓል ሲያከብር የኪራይ ሰብሳቢነት ችግሮችን በመታገል ለዘርፉ እድገት የድርሻውን እንደሚወጣም በመግለጽ ነው። ይመር አደም ተጨማሪ አለው። ከኮንስትራክሽን ሚኒስቴር የተገኘ መረጃ እንደሚያመለክተው በኢትዮጵያ የኮንስትራክሽን ዘርፉ ከ2003 እስከ 2007 ዓ.ም ባሉት ዓመታት በአማካይ 28 በመቶ አድጓል። የዘርፉ ሀገራዊ ምጣኔ ሀብት ድርሻም 8.5 በመቶ ደርሷል። ይሁን እንጂ በዘርፉ የሚስተዋሉ የኪራይ ሰብሳቢነትና የመልካም አስተዳደር ችግሮች ዘርፉ የተፈለገውን ያህል አለማደጉ በምክንያትነት የሚጠቀሱ መሆናቸውን ነው የኢትዮጵያ ኮንስትራክሽን ስራ ተቋራጭ ማህበር 25ኛውን የብር ኢዮቤልዩ በዓል ሲያከብር የኮንስትራክሽን ሚኒስትሯ ኢንጂነር አይሻ መሐመድ የተናገሩት። የሀገራችን የኮንስትራክሽን ኢንዱስትሪ ያሳየው እድገት እንደተጠበቀ ሆኖ በተፈለገው ፍጥነትና ብቃት ረዥም ርቀት እንዳይጓዝ የገጠሙት ፈተናዎችም ከፍተኛ ናቸው። በዋናነትም አዳጊ ፍላጎት ያለው የህዝባችን ከዘርፉ የሚጠብቀውን ብቃትና ጥራት ያለው አገልግሎት በማሟላት ረገድ ሰፊ ክፍተቶች ይስተዋላሉ። ሚኒስትሯ በሀገሪቱ የኮንስትራክሽን ዘርፉን በሚፈለገው ደረጃ ለማድረስ የስራ ተቋራጭ ድርጅቶች አቅም መጎልበት አለበትም ብለዋል። የማህበሩ አባላትም ዘርፉ በሚፈለገው ደረጃ ላለመድረሱ ሌሎች ችግሮችንም አንስተዋል። የምንሰራው የመንግስት ስራ ነው። ምን አለ እነዛን ከውጭ አይምጣ። አገር ውስጥ በሚመረተው ፒካፕ አለ፣ ትራኮች አሉ፣ ሌሎች ሚክሰሮች ብዙ የሚመረቱ ነገሮች አሉ። ያ እየተሰጠን ከምንሰራው እየተቆረጠ አቅማችንን ካፓሲቲ ማድረጉ ምን ችግር አለው ነው። የሴፍቲ ጉዳይ የአገራችን ትልቁ ጉዳይ ነው እና በቅርብ በመንግስት በኩል ድራፍት ተደርጎ የቀረበ አዋጅ እንዳላቃለው፣ ግን በማህበሩ በኩል የሴፍቲ ጉዳይ ምን ደረጃ በኢንተርናሽናል ጨረታዎች ላይ ለመሳተፍ ሄል ሴፍቲ ና ኢንቫይሮንመንትን የማያከብር ማንኛውም ኮንትራክተር መሳተፍ አይችልም። ቶታል ሶ ይህንን እንትን ለማለት በሄል ሴፍቲ ና ኢንቫይሮንመንት ላይ ስልጠናዎች እያዘጋጀ ነው ያንን እንትን እላለን። የማህበሩ ፕሬዚዳንት ኢንጂነር አበራ በቀለ በበኩላቸው የስራ ተቋራጭ ድርጅቶችን አቅም በማጉልበት ለዘርፉ ማነቆ የሆነውን የኪራይ ሰብሳቢነት ችግር ለመፍታት ማህበሩ የድርሻውን ይወጣል ብለዋል። የክራይ መሰብሰቢያ ምንጩ ግልጽነት ማጣት ነው። በጓሮ በር የሚደረግ ድርድር፣ በጥራት ላይ የሚደረግ ድርድር፣ ያለ አግባብ ለጨረታ የሚደረጉት መስፈርቶች እነዚህ እነዚህ ለክራይ ሰብሳቢነትና ለብልሹ አሰራር የሚያጋልጡትን ማህበራችን በአቋም ደረጃም በተግባር ደረጃም ይዋጋቸዋል፣ ይቋቋማቸዋል። የማህበሩ አባላት ችግሩን ለመፍታት ከሚያደርጉ ጥረት ባሻገር የኮንስትራክሽን ሚኒስቴርም የበኩሉን እንደሚወጣ ሚኒስትሯ ኢንጂነር አይሻ መሐመድ ገልጸዋል። የብዛነትና የዳሴ ድምጽ ኢቢሲ የሰባት ሰዓቱ ዜና እንደቀጠለ ነው። በምዕራብ ጉጂ ዞን የተከሰተው ድርቅ በከብቶች ላይ እያደረሰ ያለው ጉዳት እየከፋ መምጣቱን የዞኑ አርብቶ አደሮች ተናገሩ። የዞኑ አስተዳደር ደግሞ አደጋውን ለመቀነስ የተቀናጀ ስራ እያከናወንኩ ነው ብለዋል። ዘገባው የምዕራብ ጉጂ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ኮሰን ብርሃኑ በምዕራብ ጉጂ ዞን የሚገኙ አርብቶ አደሮች ኑሯቸው በከብት እርባታ ላይ የተመሰረተ ሲሆን ድርቁ እያደረሰ ባለው ችግር ስጋት ውስጥ እንደገቡ ገልጸዋል ያኮ ቦናቲ ወልቃባቴ ከዚህ በፊት በነበሩት የበጋ ወቅቶች ችግሩ እዚህ ግባ የሚባል አልነበረም የዘንድሮ ግን ከብቶች እንኳ የግጦሽ ሳር የሚበሉት አጥተው ችግር ላይ ናቸው አርብቶ አደሮች እንደ መሆናችን መጠን ሌላ የገቢ ምንጭ ስለሌለን ተቸግረናል በአንድ ወር ውስጥ እንኳ ከአምስት መቶ ያላነሱ ከብቶች ናቸው ለሞት የተዳረጉብን ደጋርቶሆኒ ተ ማርጊ ልብኡ ይራ ቢሻን ለጋ ቶኮ ከኑ ጂራኒ የውሃ አቅርቦት ቢኖርም በቂ አይደለም። በንጽጽር እንኳን ብናየው ከአስር በመቶ የማይበልጠው የህብረተሰብ ክፍል ነው ውሀ እያገኘ ያለው። ድርቁን ለመቋቋም የሚረዱ ድጋፎች ቢደረጉም በተገቢው ፍጥነት ሁሉንም ወረዳዎች ተደራሽ ማድረግ እንዳልተቻለ የዞኑ የአደጋና ስጋት ጽህፈት ቤት ኃላፊ አቶ ደበላ ኢታና ተናግረዋል። አለቀ በተማ በክልሉ በተከሰተው የዘናብ እጥረት ምክንያት አርብቶ አደሩ የውሃና የሳር ግጦሽ እጥረት አጋጥሞታል። በዞኑ ከሚገኙ ሰባት ወረዳዎች ሶስቱ በጣም ተጠቅተዋል። ይህን አስመልክቶ ድጋፍ የሚያስፈልጋቸው ከብቶች ተለይተው መኖ እንዲቀርብላቸው ጥያቄ ቀርቧል። የተመለሱ ጥያቄዎች ቢኖሩም ያልተመለሱት በአፋጣኝ እንዲመለሱ እየሰራን ነው። በአየር ንብረት ለውጥ ምክንያት በአርብቶ አደሩ ላይ ከፍተኛ ጉዳት ደርሷል። ከብቶች ሰውነታቸው ከጊዜ ወደ ጊዜ እየቀጨጨ ነው። በዚህና በሌሎች ምክንያቶች ለተፈጠረው ችግር መፍትሄውን ለማምጣት ህብረተሰቡን ማዕከል አድርገን እየተንቀሳቀስን ነው። ድርቁን ተከትሎ ከህብረተሰቡ ጋር በመወያየት እንደ መንግስት መፍትሄ ለማፈላለግ ትኩረት ተሰጥቶ እየተሰራ መሆኑንም የዞኑ አስተዳደር ገልጿል። በባሌ ዞን የሀረና ቡልቅ ወረዳ አርብቶ አደሮች በድርቅና በደን ውድመት ምክንያት ቀንሶ የነበረው ምርትና ምርታማነት ለማሻሻል እየሰሩ ነው። አርብቶ አደሮቹ በልማት ተፋሰስና በተፈጥሮ ሀብት እንክብካቤ የሰሩት ስራም ውጤት ማስገኘቱን ነው የተናገሩት። የባሌ ዞን መንግስት ኮሚኒኬሽን ዘግቦታል። ሜሮን በረዳ በባሌ ዞን ሀርና ቡልቅ ወረዳ ከአምስት ዓመታት በፊት ተከስቶ ለነበረው የምርታማነት መቀነስ ከሚጠቀሱት ምክንያቶች ድርቅና የደን ውድመት ዋነኞቹ ናቸው። ይህን ክፍተት ለመሙላት ታዲያ የተፋሰስ ልማት ስራ ትኩረት ተሰጥቶት ወደ ተግባር መገባቱ ነው የተገለጸው። የአካባቢው አርብቶ አደሮችም ከተፋሰስ ልማቱ ተጠቃሚ መሆናቸውን ተናግረዋል። ተፋሰስ ከሌለ ሰው የለም ጥቅሙ ምንድን ነው ብለን ብንጠይቅ ደን ከሌለ ውሃ አይኖርም ማገዶም እንዲሁ የተፈጥሮ ሀብትን በአግባቡ ባለመንከባከባችን ችግር ደርሶብን ነበር አሁን የተፈጥሮ እንክብካቤ ስራን ተግባራዊ በማድረጋችን የደረጉ ችግኞች አገግመዋል ከብቶቻችንም የመኖ ሳር በሰፊው ማግኘት ችለዋል በየዓመቱ እንደዚህ አይነት ስራዎችን እንሰራለን። የተፋሰስ ስራው በጣም ጠቅሞናል። እየተሸረሸረ የነበረውን አፈር ከመሸርሸር ታድገነዋል። በተፋሰስ ልማትና የተፈጥሮ ሀብት እንክብካቤ የተገኘውን ውጤት ለማስቀጠል እንሰራለን። ባለፉት አምስት ዓመታት በተፋሰስ ልማትና በተፈጥሮ ሀብት እንክብካቤ ላይ የተሰራው ስራ ብዙ ውጤቶችን አስገኝቷል። አርብቶ አደሮችም ይህንን በመገንዘባቸው የዘንድሮን የተፋሰስ ልማት በተሻለ ሁኔታ ለማከናወን በ1400 ሄክታር መሬት ላይ በህብረት እየሰሩ ነው። ትልቁ አንዱ ትኩረት የሚደረገው በግጦሽ ልማት ላይ፣ በአንድ አርብቶ አደር ቀበሌ ላይ በአንድ ተፋሰስ ላይ የሚመረጠው እንደ አርብቶ አደር አካባቢ 1000 ሄክታር ነው። ከዚህ ከአንድ ሺህ ሄክታር ላይ አራት መቶ ሄክታር ላይ የተለያዩ የፊዚካል ስትራክቸሮች ናቸው የሚሰሩት። ስድስት መቶ ሄክታር ላይ ደግሞ የግጦሽ ልማት ነው የሚሰራው ማለት ነው። ስለዚህ በዚህ በተሰራው የግጦሽ ልማት ስራ አንዳንድ ወረዳዎች ላይ አንዳንድ ቀበሌዎች ላይ ከፍተኛ ውጤት ያገኙበት ሁኔታ ያለ። በልማት ተፋሰስ ስራው ላይ መቶ ስልሳ ስምንት ሺህ አርብቶ አደሮች የተሰማሩ ሲሆን በዞኑ በሚገኙ ዘጠኝ አርብቶ አደር ወረዳዎችም አንድ መቶ ስልሳ ስምንት ሺህ ሄክታር መሬት ለማልማት እየተሰራ መሆኑ ከዞኑ አርብቶ አደሮች ልማት ጽሕፈት ቤት የተገኘ መረጃ ያሳያል። ከኢቢሲ የሰባት ሰዓቱን ዜና በዚሁ ፈጸምን። ተመስገን በየነ ነኝ። ብሩህ ቀን